ሰላቹ፣ አራት ነው ያለው። አሁን የት ነው ሄዱት? ወዴት ነው ሄዱት? እሺ ቆይ፣ እሺ እነግራችኋለሁ። ለምን አትናገርም ሰውዬ? እነሱ ቆይተዋል። አቶ ጌታቸው ትእዛዛዝ ሰው ቆይቷል እናንተ ከመምጣታችሁ በፊት ነው የሄዱት። እኮ የት ነው ነው? እስካሁን ሳይገሉት ማይቀሩም። ሊገሉት ነው፣ ነው የሚገሉት እኮ ነው። ጌታቸው የት እሺ፣ መቅደም አለብን ምክንያቱም ተመልካቾቻችን የነበረንን ከተቋሚያችን ጋር የነበረንን ቆይታ ተመልክታችኋልና አቤል እዚህ ሆስፒታል እየደረሰ ነው የሚል ነገር ነው። ምክንያቱም እዚህ ያለነው ነገር እሱን ከዛ ሊያድነው አይችልም። ምክንያቱም እሱ ጋር ቶሎ መድረስ አለብን። እነሱ እጅ ላይ ሳይገባ እኛ በፍጥነት እሱን ማዳን አለብን። ሊገሉት ነው። በቃ ሐሳባቸው ሌላ ምንም። አፍጥነው አፍጥነው፣ በእናትህ ወይኔ አቤል ወይኔ አቤል! አፍጥነው አፍጥነው! ሰላም ጤና አስጠለኝ ውድ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ምን እንደምልህ አላውቅም የዱካ ሾው ቪዲዮ አይቼ ነው፣ በጣም ተደናግጫለሁ። በእውነት ነው የምላችሁ። ይሄ አይደለም በሉኝ። ምን አለም፣ እንደው አልሆነም በሉኝ። አቤልን አልገደሉትም በሉኝ። ምን እንደምል አላውቅም። ምን እየተከሰተ እኔ ዛሬ በሌላ በራሱ ቪዲዮ አይቸዋለሁ። እንዴት ነው አሁን ይሄ? እነዚህ ቪዲዮዎች እኮ ግራ ገባኝ። የመቼውን ነው እኔ እየሱን የቀረበውን አይቼ የዛ አብሮት የሚሰራውን ልጅ የጠየቀውን አይቼ ማለት ነው። አሁን ደግሞ እንደገና የዱካሾውን ሳይ በዱካሾው ላይ በጣም የሚያስፈራ ነገር አየሁኝ። ምንድን ነው? እባካችሁ ምንድን ነው? ኢትዮጵያ ያላችሁ ሰዎች አንድ በሉኝ። ኧረ ሜሴጅ አድርጉልኝ። ኧረ በእናታችሁ ምንድን ነው ምሰማው? አቤል ምንም አልሆነም በሉ፣ ምንም አልሆነም በሉ ባካችሁ ገደሉት። እንዴት እንዴት እንዴት? ሆኖ እንዴት እሱ ብቻውን ሄደ? ወይስ ደግሞ አብሮት የሚሰራው ሰዎች ናቸው እዛ የወሰዱት? ማቴያስ ነው እንደዛ ያደረገው? ማን ነው? እንዴት እንዴት ሊሆን ቻለ? እንዴት እዛ ሐኪም ቤት ቦታ እንዴት ብቻውን ሊሄድ ቻለ? እንዴት ወይስ እነሱስ እንዴት አድርገው ጠለፉት? እንዴት ሊሆን ቻለ? እንዴት ሊያገኙት ቻሉ? እንዴ አንድ ቀን ሁለት ቀን ነው ቀጠሮ የተሰጠው እየተባለ እንዴት ነው እንዴት ጥንቃቄ አልተደረገው? ዶክተሩ እየተናገረ እነዛ ማን ስሙ ጠበቃው የውሸቱ ጠበቃ ተናግሮ አንድ ቀን ሁለት ቀን ነው የምንጨርሰው ተብሎ እንዴት ነው እንዴት ነው ኧረ በእናታችሁ ኧረ አንድ በሉኝ እንዴት ሊሆን ቻለ እንዴት ሰው የለውም እንዴት ብቻውን ሊያገኙ ቻሉ እንዴት እሱ ሳልተጠነቀቀም ምንድን የሆነው መጨረሻውን ንገሩኝ እስኪ በእናታችሁ ምንድን እየተከሰተ ያለው ረ ምንድን ነው? ረ ምንድን ነው? አሁን እኮ አቤል ጋር የደረሰው እያንዳንዳቸው ነገር ነው የሚናጥቀው እያንዳንዳቸው ሰዎች ህይወት አይኖራቸውም። ምንድነው መንግስት ምንድን ነው የሚያደርገው? በእናታችሁ ምንድን ነው በሀገራችን ላይ በራሳችን ዶክተር እየተመረዝን ሰው እያለቀ ምንድን ነው እነዚህ ሰዎች እንደዚህ ተስፋፍተው እየጨረሱን? ምንድን ነው ህዝብ እንዲቀነስ ነው እንደሚፈለገው? በዚህ ጉዳይ ምንድን ነው የሚደረገው? እኔ በጣም ነው ገረመኝ። እንዴ እንደዚህ ተደራጅተው፣ እንደዚህ በመርዝ እያጠፉ! እንዴ መድኃኒቱ ውስጥ እንዴት ሊገባ አይቻለም? እንዴት ሊገባ ቻለ? በመንግስት ደረጃ የተከለከለ መድኃኒት እንዴት ሊገባ ቻለን? እንዴት ሊገባ ቻለ? አሁንም ቢሆን ሳይገድሉት ነው እኛ መድረስ ያለብን። እነሱኛ ወይኔ እንደሆነ ቢሆን መቆጣጠር አልቻልኩም። ባለው ሆስፒታል በዚህ ጋ ነው። እሺ፣ እሺ፣ ቶሎ በሉ። እኛ ሰዎች ደርሰው አልቀድሞም አቁሙ። እዚህ ጋ ነው፣ እዚህ ጋ ነው። እዚህ ጋ ግባ ቶሎ ቶሎ፣ ና፣ ና፣ ቶሎ ግባ። ቶሎ መፍጠን አለብን። እሺ፣ ቶሎ በሉ። ምንም አይነት ደቂቃ እንዳናፈጥን፣ የሰው ህይወት ነው ይሄ። ትልቅ ጥያቄ አለው። ይሄ ትልቅ ጥያቄ ነው፣ ለእያንዳንዱ ሰው ይሄ ደወል ነው። ይሄ እያንዳንዱ ሰው ደወል ነው። ማንም ሰው አይተርፋላቸውም። በቃ ከነሱ ውጭ የሆነውን ሰው ሁሉ በዚህ መንገድ ነው የሚያጠፉት። እንዴ ጥይትም አያበላሹም እኮ። አያችሁ፣ አያችሁ፣ አያችሁ? ይህንን ጀግና ዛሬ አንድ ነገር ቢያደረጉት፣ የሚቀጥለው የሚቀጥለው ማን ነው ተረኛ? ተመልከቱ። ምንድን ያደረገ አቤል ምን አደረገ? ምን አደረገ? በቃ እውነቱን ስላወጣ ከእውነት ጋር ስለቆመ። ኧረ ፈጣሪ እንደው መጥፎን አያሰማን፣ መጥፎን አያሰማን፣ የአቤል መጥፎን አያሰማን፣ የአቤልን መጥፎን አያሰማን። እያንዳንዳችሁ እባካችሁ ቴክስት ምናምን አድርጉልኝ። ምን እንደመላላቅን በእውነት ነው ብላችሁ ሳየው ካለሁበት ነው የዘለልኩት። በቃ መድኃኒቱን ስላገኙት የሚያገኙት ነበር የመሰለኝ እንጂ ጭራሽ እነሱ ቀድመው እንዴት ብለው ሄዱ? እኔ እኮ ግራ ገባኝ። እንዴት ብለው ያገኙት? እንዴት ወሰዱት? የራሱ ሰዎች መሆን አለበት አሳልፎ የሰጡት። ይሄ ነው እንግዲህ በቃ ይሄ ነው ኢትዮጵያ፣ ሰው በደህናው መኖር የማይችልበት ሀገር። የሚገርም ነው። እውነት የተናገረ እውነት የሰራ የሚገደልበት ሀገር። አሳፋሪ በጣም ያሳፍራል። ወገኖች አንድ በሉኝ፣ ኧረ ቴክስት አድርጉልኝ። እንደው ሳይወጉት ወይም ምናምን ሳያረጉት ወይ እንቅልፍ ቅርፍ ወቅተውት የነ መድኃኒቱን የሚጠብቁት በሆነ ብቻ የሆነ ነገር እንደው ፈጣሪ መቼም አሳልፎ አይሰጠንም። በቃ በሱ ተስፋ አለኝ። በቃ አሳልፎ አይሰጠንም ለነዚህ ለነዚህ ለሰው ጭራቆች እኔ እኮ የሚገርመው የራሳችን ሰዎች እኮ ናቸው፣ እንደዚህ የሚያደርጉት የራሳችን ሰዎች ለገንዘብ ለጥቅም ብለው ማይ እስከ ስንት ዓመት ሊኖሩበት ነው? እስከ ስንት ዓመት ለሚኖሩበት ነው? ደግሞ እኮ መልሰው እነሱንም ይገሏቸዋል። እንዲህ ለምንድን ነው እንደዚህ የሚሆነው? ሰዎች እኔ እስከበደኝ የእናንተን ምእንትን ፈልጋለሁ የእናንተ መሴጅ ይፈልጋሉ። በእውነት ነው የምላችሁ። እኔ የሚያረጋግጥ ሰላም ነው የሚለውን ነገር እንቅልፍ መድኃኒት ነው ወስድ መንቅፍ ተኝቶ ነው ያስደነገጣቸው የሆነ ነገር ይባል ብቻ። ዋናው መድኃኒት እስኪመጣ ድረስ እየጠበቁ ነው ይባል። እነሱ የያዙት መድኃኒት የሆነ ቢሆን ያንን የሚያደርጉበት ምለውን አላውቅም። ወገኖቼ መልካሙን ያሰማል። በእውነት ነው የምላችሁ። አቤል ብቻ የሚቀር አይደለም ይሄ ነገር፣ አቤል ጋ ብቻ የሚቀር ነገር አይደለም። እኔ ደግሞ ዛሬ በጣም ደስ ብሎኝ የልውል ትሙ መጦት ስለተነጋገረ በቃ ታረቁ ምናምን ስላሉ በጣም ደስ ብሎ ነበር። ይሄ ያልኩት ነገር ነው በተናጠን ለመጨረስ ነው። እነሱን ለምን ማስፋፋት አይችሉም? ይሄ የሰይጣንን እንትን ማስፋፋት አይችሉም? እንደነዚህ አይነት ጀግና ጋዜጠኞች ካሉ በሀገራችን ለዛ ነው እንደዚህ ማጥፋት የሚፈልጉት። አቤል እንደው ከመጀመሪያው እስከ መጨረሻው ያደረገው ምንድን ነገር ነው ከነሱ ጋር ከመጣላት በስተቀር? እንደ ዱሉ ሆኖ ደግሞ እሱ ይገጥመዋል እንደዚህ አይነት ነገር። እህት ወንድሞቼ ስላዳመጣችሁኝ በጣም አመሰግናለሁ። የብዙዎቻችሁ ድንጋጤ ነው ዛሬ፣ የብዙዎቻችሁ ጭንቀት ነው ዛሬ። ሁላችንም ጸሎት እናድርግ። እንደው ለእናቱም ይኖርላት ለሀገር የሚኖር ለሁላችን ተስፋ ነው። እንደዚህ አይነት ወንድም ማጣት በጣም ይከብዳል። ምንም ነገር አይንካው፣ ቀላል ያርግለት፣ መልካሙን ያሰማን። የወንድማችን በመልካም እስክንገናኝ በተስፋ እያደረግኩኝ በዚህ እሰናበታችኋለሁ። ባይ እንደው ሳይወጉት ወይም ምናምን ሳያረጉት ወይ የእንቅልፍ ወቅተውቴነ መድኃኒቱን የሚጠብቁት በሆነ ብቻ የሆነ ነገር እንደው ፈጣሪ መቼም አሳልፎ አይሰጠንም። በቃ በሱ ተስፋ አለኝ። በቃ አሳልፎ አይሰጠንም ለነዚህ ለነዚህ ለሰው ጭራቆች። እኔ እኮ የሚገርመው የራሳችን ሰዎች እኮ ናቸው እንደዚህ የሚያደርጉት። የራሳችን ሰዎች ለገንዘብ ለጥቅም ብለው እስከ ስንት ዓመት ሊኖሩበት ነው? እስከ ስንት ዓመት ለሚኖሩበት ነው ደግሞ እኮ መልሰው እነሱን ይገሏቸዋል? እንዴን ለምንድን ነው እንደዚህ የሚሆነው? ሰዎች እኔ እስከበደኝ የናንተን እንትን ፈልጋለሁ የናንተ ሜሴጅ እፈልጋለሁ። በእውነት ነው የምላችሁ። እኔ የሚያረጋግጥ ሰላም ነው የሚለውን ነገር እንቅልፍ መድኃኒት ነው ወስዶ መንቅልፍ ተኝቶ ነው ያስደነገጣቸው። የሆነ ነገር ይባል ብቻ። ዋናው መድኃኒት እስኪመጣ ድረስ እየጠበቁ ነው ይባል። እነሱ የያዙት መድኃኒት የሆነ ቢሆን ያንን የሚያደርጉበት እምለውን አላውቅም ወገኖቼ መልካሙን ያሰማል። በእውነት ነው የምላችሁ። አቤል ብቻ የሚቀር አይደለም ይሄ ነገር፣ አቤል ጋ ብቻ የሚቀር ነገር አይደለም። እኔ ደግሞ ዛሬ በጣም ደስ ብሎኝ የልውል ትሙ መጦት ስለተነጋገረ በቃ ታረቁ ምናምን ስላሉ በጣም ደስ ብሎ ነበር። ይሄ ያልኩት ነገር ነው። በተናጠን ለመጨረስ ነው። እነሱን ለምን ማስፋፋት አይችሉም? ይሄ የሰይጣንን ማስፋፋት አይችሉም። እንደነዚህ አይነት ጀግና ጋዜጠኞች ካሉ በሀገራችን ለዛ ነው እንደዚህ ማጥፋት የሚፈልጉት። አቤል እንደው ከመጀመሪያው እስከ መጨረሻው ያደረገው ምንድን ነገር ነው ከነሱ ጋር ከመጣላት በስተቀር እንደ ዱሉ ሆኖ ደግሞ እሱ ይገጥመዋል እንደዚህ አይነት ነገር። እህት ወንድሞቼ ስላዳመጣችሁኝ በጣም አመሰግናለሁ። የብዙዎቻችሁ ድንጋጤ ነው ዛሬ፣ የብዙዎቻችሁ ጭንቀት ነው ዛሬ። ሁላችንም ጸሎት እናድርግ እንደው ለእናቱም ይኖርላት ለሀገር ሚኖር ለሁላችን ተስፋ ነው። እንደዚህ አይነት ወንድም ማጣት በጣም ይከብዳል። ምንም ነገር አይንካው፣ ቀላል ያርግለት፣ መልካሙን ያሰማን። የወንድማችንም በመልካም እስክንገናኝ በተስፋ እያደረኩኝ በዚህ ይሰናበታችኋለሁ ባይ